ሰላም ሰላም እንዴ እንዴት ናችሁ ሰላም ናችሁ ወይ አንዳንድ ነጥቦችን ለመንካት ነው የመጣውትኝ ይህም ምንድነው በአናነት በዋናነት የጋንግስተሩ ኃይል እንግዲህ የከሸፈበት ኃይል ብዙ ሴራዎችን ብዙ ክፋቶችን በቀጠናው ላይ በማለት በመላው የአማራ ግዛት ላይ የተለያዩ። ተጽዕኖዎችን ለመፍጠር ሙከራ ያደረገበት ሁኔታ ነበረ። እንዲሁም ወንድሞችን እርስ በርስ ወንድማማቾችን እርስ በርስ እንዲባሉ ከማድረግ፣ ከማገዳደል፣ ከማስተጋገት መሰል በማህበረሰባችን ላይ ሸክም ሆኖ የኖረው ኃይል ቀደም ሲል በአማራ ማለት በሴንትራል ኮማንድ ሲያቋቁሙ ወይም አፍሃድ ሲቋቋም ከስም ማውጣት እስከ አጠቃላይ ቃል ኪዳን ሰነድ ድረስ አጠቃላይ ስምምነት አድርገው ነገር ግን ምርጫ ተጀምሮ አራት ሰዎች ድምጽ ሰጥተው ሌላው በተአቅቦ ባለፈበት ጊዜ ተአቅቦ እዛ ያው አለመመረጡን ባረጋገጠ ጊዜ ወደ አመፁ የሄደበት ሁኔታ ነበር። ያም እንግዲህ ብዙ ዋጋዎችን በታጋዮቻችን አታጋዮቻችን ላይ በህዝባችን ላይ ብዙ ዋጋዎችን እንዲከፈሉ ሲያደርግ ኖሯል። ለሁለተኛ ጊዜ አሁንም እንግዲህ በኤርትራ፣ በግብፅ፣ በሱዳን እና በቲፒኤልኤፍ አደራዳሪነት ሰሞኑን ድርጅት ለመመስረት ድንበር አቋርጠው የሄዱበት ሁኔታ ነበረ። እሱም ከሽፏል። ይህም የከሸፈው በዋናነት ምንድን ነው? ዝሆኑ ወይም ደግሞ ወፍራሙ ሰውዬ አሁንም ሳይመረጥ በመቅረቱ ምን ወደፊት ምን ሊፈጥር ይችላል? ወደ ዩጋንዳ ይሸሽ ይሆን? ወይስ ደግሞ ለክፉ ቀን ብሎ ከኋላ ኪሱ ያስቀመጣትን የጎጃም ክልልነት ጥያቄን ከኋላ ኪሱ ይመዝ ይሆን? እሱና ግብረ አበሮች ከኋላ ኪሳቸው ይመዝ ይሆን? ወይስ ደግሞ ወንድም አማቾች እርስ በርስ ዞኑ ካልተመረጠ ተብሎ እርስ በርስ አሁንም መገዳደሉ ይቀጥል ይሆን? ቀጣይ የአማራ እጣ ፋንታ ምን ይመስላል፣ አንዱ አጀንዳችን ነው። ከዛ በፊት ግን አረሪት አካባቢ ወይም ደግሞ በሰሜን ወሎ ዞን በሀብሩ ወረዳ የተለያዩ አካባቢዎች ላይ ጋንግስተሩ ኃይል በማህበረሰቡ ላይ የተለያዩ ጫናዎችን ሲያደርስ እንደኖረ ስንናገር ቆይተናል። ነገር ግን አሁንም ደግሞ ያልተነኩ አካባቢዎችን አካባቢዎችን በሰሜን ወሎ ዞን በሀብሩ ወረዳ በሰዶማ አረሪት አካባቢ ላይ ዛሬ ሌሊት ላይ ንጋት አካባቢ ላይ አሁን የሚያዝያ ወቅት ነው። ማህበረሰቡ አርሶ አደሩ እርሻ የሚያርስበት ኃይል ነው እና እንግዲህ በሌሊት ነው። ዛሬ በሌሊት አረሪት ጸዶም አካባቢ ላይ ገብቷል። እዚ አካባቢ ያለው ኢንተረስት ምንድን ነው? ይህ ምንድን ነው? በዋናነት አሁን ከአካባቢው ማህበረሰብ ጋር ማለት ቀጥተኛ ግንኙነት አለኝ። የአፋርና አማራን የሰላም ውይይት ማለት የእንትን የተደረገበት ሁኔታ አለ። በዋናነት የሰዱማ አካባቢ ማህበረሰብ ነው ያን የአፋር ጋር ያለውን የጋንግ የጋንግስተሩ እና ሁለቱን ሂሳብ በመስራት ከጋንግስተሩ አፋር ይቻለኛል፣ ይቀርበኛል በማለት ከአፋር ጋር ያደረገውን ውይይት ወይም የሰላም ሂደት ለማደናቀፍ ሆን ተብሎ ለማደናቀፍና የግል ታጣቂውን ትጥቅ ለማስፈታት ያቀደ ስራ ለመስራት ሲሆን በዛውም አሁን ዛሬ ገብተው ያለበት ሁኔታ አለ። ይህ ለማህበረሰባችን ምን ይዞ ይመጣል? ይህ ከፖለቲካ ባሻገር ነው ይሄን የሚሰራው ከፖለቲካ ባሻገር ነው። ምክንያቱም ይሄ ማህበራዊ ቀውስ ነው። ይሄ ሃይማኖታዊ ጽንፍ ነው። ይሄ የዓለም ብርሃን የቅባት አሳሰብ ተልዕኮ ነው። ከዚህ አንፃር በደንብ አድርገን አድርጌ የምሰራበት የምሄድበት ይሆናል። በአማራ ወቅታዊ ሁኔታ እንዱም ቀጠናዊ ሁኔታ ከየአካባቢያችሁ ያለው ካላችሁ መረጃ አንፃር ግን በማስረጃ ለተደግፉት የምትችሉት ነገር መሆን መቻል አለበት የዘፈቀደ መላምት እንዳይሆን ሀሳብ እና መረጃ ያላችሁ በየቀጠናችሁ በየተለያዩ ቀጠናዎች ላይ አድሪስ ማድረግ ትችላላችሁ። ላይ ወጣችሁ መወያየት ትችላላችሁ። መከራከር መወያየት ይቻላል። አሁን በዋናነት ሼር ሼር አድርጉት፣ ፕሊዝ ሼር አድርጉት። ዳቡንም ከፍ አድርጉት። በዋናነት አሁን ላይ አረሪት አካባቢ ያለው ማህበረሰብ መቶ ፐርሰንት የእስልምና ሃይማኖት ተከታይ ነው። ይሄ ኢንተርስታቸው ደግሞ ምንድን ነው? ያ አካባቢ ከአፋር ጋር አዋሳኝ ቀጠና ነው። አብዛኛው ማህበረሰብ ታጣቂ ነው። ነገር ግን አሁን የሚያዚያ ማል ዝናብ ሰሞኑ ነው ዝናብ የዘነበለት። ስለዚህ ዘርፎ ሳይሆን አርሶ አምርቶ የሚኖር ማህበረሰብ ነው። ወደ የሚያዝያ የዘር ወቅት ስለሆነ ቀን ይደክመዋል፣ ሌሊት ይተኛል ማለት ነው። አደረጃጀት በማይሰራበት መልኩ የአፋርና አማራ አሁን አማራው ት የዚያ የሰቶም አካባቢ ማህበረሰብ እርሻው ላይ ለምን ዘርቶ አርሶ ዘርቶ በላ ነው። ከአፋር ጋር እንዴት ለምን ሰላማዊ ማለት የሰላም ውይይት አደረገ? ለምን ያደርጋል? ይህንን ለማደናቀፍ ሆን ተብሎ ሆን ተብሎ ምክንያቱም ያ ካልሆነ ኢንተረሳቸው ሊሳካ አይችልም። ማለት ፍላጎታቸውን ማሳካት አይችሉም። ሃይማኖታዊ ኢኮኖሚያዊ አሁን እንዳለ እኮ ይሄ መጀመሪያ የፖሊስ ጋር ምናምን ይሄ ሚኒሻ ጋር ምናምን ችግር የለብኝም ሲል የነበረው አካል አይ መንግስት የኔ ነው ትጥቁ ብሎ ይገፋቸዋል። ስለዚህ በመሳሪያው ምክንያት እንትን ስለሚመጣ በእኛው እኛው መሳሪያውን ተቀብሎ እነሱ እንኳን ባይዋጉን ዞሮ እሱ ይዋጋናል ምናምን ምናምን በሚል ገፈፋ ተጀመረ። ከዛም በኋላ ወደ ሚኒሻ ምናምን ነገር አሁን የግል መሳሪያ የግል ትጥቅ ገፈፋ ላይ ናቸው። ይሄ ኃይል ሁለት ነገር ነው። የአፋርና የሰዶም አካባቢ ማህበረሰብ ያለውን የሰላም አሁን ሰሞኑን ያካሄደውን አሊያንስ ፖለቲካል ማለት አዋሳኝ ነው። በባህል በታሪኩ የተሳሰረ ማህበረሰብ ነው። በደም በሃይማኖት የተሳሰረ ነው። ስለዚህ ከዚህ ከጋንግስተር ቡድን አይበልጥ። በቃ አፋር ጋር ያለው ጥላቻ፣ አፋር ጋር ያለው ችግር ከዚህ ከጋንግስተሩ ጋር ያለው ችግር አይበልጥ። ምክንያቱም ይሄ ጋንግስተር ቡድን ሃይማኖታዊ ጭፍለቃለው እንዲሁም ደግሞ በዋናነት የኢኮኖሚያዊ እና ስነልቦናዊ ጫና ለማድረግ ሃይማኖታዊ ተልእኮ ነው ያለው። ይሄም የዓለም ብርሃን በእርግጥም ከሽፏል። ትናንት ላይ ሁለቱም አልተስማሙም። የሚገርማችሁ ነገር ዝሆኑና፣ ያቺ እንትና፣ ያቺ ተቀባጭ ሹሩባ አሁን ሹሩባ ይሰራቻለችዋ አልተስማሙም በቃ ሁለቱም በየ እንትን ጥግ ጥግ ያዙና አበቃ። ሊግባባል ይችላል። ምክንያቱም ምንም ተቀብቻለሁ ምንም ተቀብቻለሁ ነው። ይሄ ከዚህ አንጻር ይሄ ኃይል አሁን እዛ አካባቢ ላይ ሰዶም አካባቢ ላይ የገባበት ዋናው አላማ ኢኮኖሚያዊ እና ስነ ስነልቦናዊ ጫና ለማድረስ ነው። ገፍራ ላይ የሰሩት አንሶ ገፍራ ላይ ያንደሰን ሴት አፍረተ ገላ በሳት ለብልበው አይን አጥፍተው ምንድን ነው ያደረገው? ላስቲክ አንጠብጥበው በጩቤ ቀደ ሆዷን እኮ ነው የገደሉት። ያንን ሰዶማ ሊደግመው ነው፣ ሊደግመው ሰዶማ ሙት ሀላ ሰዶማ። በቃ እኔ እታዘባለሁ። እውነት ለመናገር በእርግጥም ይህን ሁለት ዓመት የሆኑ ጋንግስተሩን አካባቢያችሁ ላይ እንዳይገባ በመከላከል ሰፊ ስራዎችን ስትሰሩ ኑራችኋል። እርሻችሁ፣ ሰብላችሁ ማለት እንስሳታችሁን ሳይቀር እንትን እያላችሁበት ለዚህ አላማንትን ያላችሁበት ሁኔታ አለ። በተለያዩ ግን አሁን ያው በማለት አልተዘለቀም፣ እና ወደ እርሻ ገብታችኋል። ይሄንን እርሻ ለምን አርሶ በላ? አሁን የሚያዚያ ወቅት ነው። በዚህ ሰዓት ሰዶም የሚወረርበት ነው። እዛ አካባቢ አራት ኪሎ ነው። የአራት ኪሎን መንገድ እየነገርናችሁ አይደለም። እነሱን ከጠፋባቸው እኛ ሎኬሽን እንሰጣቸው የለም። ምክንያቱም አብዛኛው ጠብደል መሀይም ስለሆኑ። በአምባሰልን እኮ እዛ አምባሰል እዛ ሁለት ሁለታም ሶስት ዓመት መሽገው የኖሩበት አምባሰል ተራራ ነው እኮ። ምን ማድረግ ይችላሉ እንዴ? አምባሰል ተራራ ነው። ቅድም ሲሄዱ ዝም ብለው ተራራ ለተራራ ሲሄዱ ማለት ነው። ሽንቁሩ ጎራዛ እንትና ደብረ ብርሃን ያስገባቸዋል። ከደብረ ብርሃን ላይለውን በሽሩ ላይላዩ ምናምን ነገር አድርገው እንትን ካሉ ያው እንጦጦ ነው። አራት ኪሎ ካሳኝ ወርታች እንትና ማነው እንትጦ ላይ እንትን ካሉ በኋላ በቃ እዛ ሄዶ አረጎራው ማለት ነው። አራት ኪሎ አራት ኪሎ ሰዶማ አራት ኪሎ ነው ወይ ሰዶማ ጊራና አራት ኪሎ ነው ወይ ኢንተረስታቸው ምንድነው በዋናነት የዛን አካባቢ ማህበረሰብ ኢኮኖሚያዊ ኢኮኖሚያዊና ስነ ልቦናዊ ጫና መፍጠር ነው። ወረባቦን በከፊል አድቅቀውታል። ወረባቦ ጠይቁ፣ ወረባቦ ጠይቁ። አንድ የግል መሳሪያ ይሄ ከገረባቦ ምናምን ጀምሮ አንድ እንትን ይሄ እከካም እዛ አካባቢ ያለው እንትን ደሞ ተራበቡተው የሚገርመው ወረባቦን የመቱት እኮ በወረባቦ ሰዎች ነው። በእነ ዮሱፍ ጉሽሽ ስናገር አልኖርንም እንዴ? በእነ ዮሱፍ ጉሽሽ የመተው ያንን አካባቢ ማህበረሰብ ይሄ ቦከክሳና ቦክሳ እኮ ኢማም ኢማም ባለፈው ኢማም ገደሉ። አሁን ደግሞ ሙአዚኑን ስንት ብር እንደተቀበሉት እንጂ በሰሞኑ አግተውት ነበር ሙአዚኑን። ምንድነው አላማው ይሄ እኮ ዋናው አላማ ሃይማኖታዊ ኢንተረስት ነው። ሃይማኖታዊ ኢንተረስቱን ደግሞ ለማሳካት ምን ማድረግ ምን ኢኮኖሚውን መምታት አለበት። አንድ አርሶ አደር 500 ሺህ ብር ከየት አባቱ ያመጣል? አንድ አርሶ አደር ጎበዝ ነው፣ ቆል ልጆች እና አይደል? ለምን አንድ አርሶ አደር 500 ሺህ ብር ከየት ሊያመጣ ይችላል? ወፍጮ ምናምን ነገር ካለው ምን አልባት። አሁን የተለያዩ ማህበረሰብ ክፍሎች እዛ አካባቢ ላይ በገጠር ወፍጮ ምናምን ነገር ያላችሁ ወገብ ወገቡን 150፣ 200 ሺህ ብር ወገብ ወገቡን ጠይቁ። ወደ መነዮ ምናምን እዛ አካባቢ ያለው ማህበረሰብ ምን እንዳደረጉት፣ ወደ ጉባ 5 ሚሊዮን እየጠየቅኩ አለ። ሰባቱን ቤተሰብ ሰብስበው የየመን ላሉ ደላሎች እንትን እያሉ ምንድን ነው ያደረጉት? እዛ ያሉት ብር አልተከፈለም። አመት ከስድስት ወር ሁለቱ ልጆች እኮ አንዱ አመት ከስምንት ወር አንዱ አመት ከስድስት ወር በሰርቶ ለሰርቶ ክፍያ ሄደው በየመን አመከ ስድስት ወር እና አመከ ስምንት ወር ደሞዛቸውን እየተቀበሉ ሲከፍሉ ኑረው ሰባት ናቸው። አጠቃላይ ስምንት ወር ስድስት ወር ምናምን አምስት ወር አራት ወር ምናምን ነገር ይሆናቸው ናቸው። ይሄን ያህል ከፈሉ። ከዛም በኋላ ደላላ በቃ እስከ አመት ከምናምን የቆዩትን ሲያውብ እንግዲህ አንድ አካባቢናቸው በቃ መራራቸው። ለቤተሰባቸው አልሆኑም፣ ለራሳቸው አልሆኑም። ምንድነው ያደረጉት? ከዛ ደላሎቻቸው ደላሎቹ ካስገቡባቸው ቤት ጠፍተው በግላቸው ስራ መስራት ጀመሩ። ከዛ የመን ያለው ደላላ ደውሎ ለነ ኑርዬ ጉደሌ ደውሎ እገቱልኝ አላቸው ቤተሰቦቻቸውን አግቶ አምስት ሚሊዮን ብር እየጠየቁ ነው ይሄ ኃይል ነው ነፃ የሚያወጣው ብር በአህያ በግመል ጭኖ የሚዞር ኃይል ማንን ነው እንትን የሚለው ህዝብን ነው እየታገለ ያለው ወይስ ብልጽግና ነው ብልጽግና ብልጽግናን የፈለገ አካል የት ነው መሄድ አለበት አራት ኪሎ ይሄ ወረዳ ምናምን ከክ ምን ልጆቹን አጥቡ አብልቱ የማያሳድር ይሄ ግብርና የምን የመሬት አስተዳደር ምናምን እንትን ያለው እየቱን ጽህፈት ቤት ኃላፊ የጤና ምናምን እሱን እኮ እያገሰ አምስት ሚሊዮን ብር እያሰለፈ የሚረሽን ይሄ ኃይል ነው ነፃ ሊያወጣኝ የሚችለው አይችልም። ኤ ጋንግስተሩ ኃይል እኮ በስልጣን ምክንያት ይሄ እኮ እንዴ ጎረቤት ሀገር ሄዶ በባዕድ ሀገር በጠላት ሀገር እንዴ በግብጽ በሱዳን እንዴት ነው ነገሩ? በህወሓት አደራዳሪነት ተቀምጦ እንኳን ሊስማሙ አልቻሉም። ታግተው ድርጅት መስርተህ እንጃባክ ካትወጣም ሲባል መጨረሻ ላይ ተፈራማሙ ተመረጠ። አሁን ዝሆኑ ዩጋንዳ ሊገባ ነው ወይስ ያችን ካድሬ ከኋላ ኪሱ ሊመዝ ነው? አይችልም፣ አይችልም። ስለዚህ አሁን በዋናነት አረሪት ሰዶማ አካባቢ የገባው ማህበረሰብ ለምንድን ነው ሃይማኖታዊና ኢኮኖሚያዊ ማለት ሃይማኖታዊ ተልእኮውን ለማሳካት የዛ አካባቢ ማህበረሰብን ኢኮኖሚ መምታት አለበት ያንን ኢኮኖሚ ለመምታት ደግሞ ምን ማድረግ አለበት? ኢኮኖሚውን ለመምታት ምንድነው ማድረግ ያለበት? ተልእኮን በተገቢ መንገድ ለማሳካት ጠንክሮ መስራት አለበት። ያን እየሰራ ነው። ያን እየሰራ ነው። ይሄንን ምን ይሄንን ለማክሸፍ ከማን ምን ይጠበቃል? ከማህበረሰብ እንደ ማህበረሰብ ከአካባቢው እ የአካባቢ ማህበረሰብ አሁንም በመረጃ መስጠት እኔ አሁን እመክራለሁ ለብልጽግና ለብልጽግና መረጃ ይሱ ይሄን ኃይል ለማባረር ቢያንስ በመረጃ እንኳን ለብልጽግ ነው ይሱት። በቃ ይሄ ኃይል ከብልጽግና በላይ ይሄ ኃይል ለዛ ማህበረሰብ ችግር አይሆንም ማለት ከብልጽግና በላይ የሆን ነው ችግሩ። በቃ በግልጽ የምናወራው ነገር ከብልጽግናም በላይ ይሄ ኃይል ምንድነው? ይሄ ኃይል ጠላት ነው። ወደርክም ጠላሃም አዳሚ ወደርክም ጠላሃም። ይሄ ኃይል ከብልጽግና በላይ ጠላት ነው። ብልጽግና ሁለተኛ ጠላት ነው። ምክንያቱም እስካሁን እስካሁን የገጠር ወረዳ የወረዳ ከተማ የወረዳ ከተማ ማለት በወረዳ አስተዳደሩ ስለሆነ የገጠር ቀበሌ ምን እንትን ከተማ ማለት ነው። ያን እንኳን መቆጣጠር ያልቻለ አይሆኑም አያዱ በነገራችን ላይ ሰደው ወደ አራት አምስት የሚሆን ክፍለ ጦር በሚሉት በእነሱ በነገራችን ላይ መቶ ምናምን ሁለት መቶ ምናምን ሰው ነው። ብቻ ከአንድ ሺህ በላይ ኃይል ነው። ለሰዱማ ማለት ገበሬ እኮ ነው። ገበሬውን ለመውጋት ድስቃ ሁለት ሦስት ድስቃ ታጥቆ እንደ ይሄ ኃይል ታዲያ ይሄ ኃይል ለማን ነው እየተዋገነ? ወረዳውን አይሞክርም፣ ወንድ ከሆነ ዞኑን አይሞክርም። ስለዚህ በዋናነት ይህን ኃይል መታገል የሁላችንም ማለት እኔ አማራዊ ኢንተረስት ሲኖራቸው አማራዊ ኢንተረስት አለኝ ከማራ ኢንተረስት ወርደው በሄ ማን ነው የሚባለው የዓለም ብርሃን አመለካከትን ይዘው የሱን አመለካከት ሊያስፈጽሙ ሙስሊሙ ማህበረሰብ ላይ ኢኮኖሚያዊና ስነ ልቦናዊ ጫና እንዲፈጡ በፍጹም አልፈቅዱ ያኔ ሃይማኖታዊ ኢንተረስት አለ አልহামዱሊላ ሙስሊም ማንም ምንም ቢል የፈለገ እነሱ ከቲፒኤልኤፍ ጋር የሰሩ እ ተወደደም ተጠላም ተአምር ቢፈጠር ከብልጽግና ጋር አሊያንስ አልፈጥርም። ነገር ግን የአካባቢው ማህበረሰብ የአካባቢው ታጣቂ ሚኒሻም ይሁን ምንም ይሁን የአካባቢው ታጣቂ ጋር ከድሬሮ ቃ ሰዶ ማየ ገፍራ ወረባቦ ሞሎ ኢንተረስት አለኝ ከነሱ ጋር አሊያንስ ፈጥሬ ይገባል። ተወደደም ተጠላም ማለት ነው። ምክንያቱም ሃይማኖታዊ ኢንተረሳቸውን እስክንትን እስካለ ድረስ። ስለዚህ አሁን ወደ ዋናው አጀንዳ ነው፣ ሰዶማ መሽኮርመሙ ይብቃ። በውጭም በአገር ውስጥም ያላችሁ እዛ አካባቢ ያለውን የግል ታጣቂውን ኃይል አደራጁት፣ አጠንክሩት። ይሄን ጋንግስተር ኃይል ከገባበት ከገፍራም ጭምር አሉ። ገፍራ በጣም በሚገርመው ሁኔታ ከ ሰማንያ ፐርሰንት በላይ ያለው የገፍራ ረኛ ይወጋቸዋል። አምስት ስድስት ፐርሰንት ናቸው እነ ማን መስሏችሁ? እነዚህ እነ እንደው እኔ እኮ የአባት የትልቅ ትንሽ እነ ማነው እነ ሙያ ሀሰን የሚባሉ እንደው በደርግም የሆነ በኃይለ ሥላሴም ጀምሮ እንደው ዝም ብለው እንደው አፋቸውን እንትን እንዳሉ ወሬ እንዳመላለሱ እነዚህ ሰዎች ለነ ፈንታው ሙፍቲ እንትን ያሉ ሰዎች እኔ እኮ በጣም ይገርመኛል። የጉደሌ ልጅ የጉደሌ ታሪክ እናውጣው እንዴ እንደው ሌላው ይቅርና የአባቱን እየተገበረ ያለ ይህ እንድርስ ጉደሌ ማለት ባንዳ፣ የባንዳ ልጅ፣ የኩል ሚዜውን ሳይቀር የገደለ አባቱ የው እንደዚህ ነበረ ከሃዲ ነበር አባትየው። እውነት ለመናገር ለምንናገር ወላሂ ከሀዲ ነበር አባትየው። እሱም ከሀዲ ነው። ከሚስቱ ጀምሮ ከልጆቹ ጀምሮ ክህደት የጀምረው እሱ። ሙሉ ዝርዝር ነገር ኮኔ ጋለ እንዴ ቤቱን የሸኩለት ኮኔ ነኝ። የሚስቱን ቤት ቀምጧል እሱ። አረባ ሀገር ሽንት ቤት አጥባ እሱ ኒካ ስላለው ብቻ ኒካ ስላለው ብቻ አረባ ሀገር እትብላ አስረግዞ ነው ያባረራት። የቲሞቹን የወንድሞቹን ንብረት የኤቲሞቹን ንብረት ሳይቀር። ያ ቀበሌ መዘጋጃ እኮ ቦታ ሰጠው፣ ለወንድሙ ለኑርዬ ጉደሌ ክብር ስላለው ያን ቦታ ሰጠው። ያን ቦታ ምንድን ነው ያደረገው? የልጆቹን የኤቲሞቹን የቲሞቹን ቀማቸው እኮ። መኪና ዘርፎ ሽጦ፣ የሚስቱን ቤት ቀምቶ ምን አደረገው? የሆነ ቤት ጀመረ። ከዛም በኋላ ገፍራ አካባቢ አንድ ስናይፐር ቀሙ። ከወረባቡ ምናምን ዘራረፈ እና ቤቱን አቆመ። የሆነ ውሃ ልክ ምናምን ነገር አሳሰረ፣ ውሃ አስገባ። አሁን እንደቆመ ነው። የማን ቤት? የኑርዬ ጉደሌ ልጆች ቤት። ከአረብ ሀገር ተሰብስቦ የተላከ ብር ለልጆቹ ለየቲሞቹ ተብሎ እዚህም ሁለት ምናምን ሰዎች ታው ትታዩኛላችሁ፣ ያንን ብር በላ። ወደ አራት መቶ ምናምን ሺህ ብር እኔ እኮ እንዲህ አይነት ወንበዴ የገፍራን ህዝብ ነው ነፃ የሰዱማን ነው ነፃ የሚያወጣው? የገፍራን ህዝብ ነው ነፃ የሚያወጣው? ይሄ ከሃዲ ለወንድሙ ልጆች ለየቲሞቹ ያልሆነ ለሚሱ ለልጆቹ ያልሆነ ይሄ ሌባ አባ ከአባቱ ክህደትን ከአባቱ የወረሰ አባቱ የኩል ሚዜውን ነው የገደለው። የገደለው ሳይዲማም ነው የገደለው። የገደለበትን ምክንያት በአንድ አሁን ስራ አስቸግረው ለምኖታ ስለምኖት ንቢ ስላለ ምን ትሆን? አይ ሁለቱም እዛው ነው። ምን ትሆን እንግዲህ አይው እንተዋወቃል እንግዲህ መቼም ማንም አባቱን ሊክድ እንትን የሚል የለም። ይሄ ነው እውነታው። እንድርስ ጉደሌ የሰዶ ማን ህዝብ ነፃ ሊያወጣ ነው ወይ? እንድርስ ጉደሌ እዛ የገባው የነ ምህረት ወዳጆን የነ ሳሚ ባለድልን የነ ዘመነ ካሴን ተልእኮ ይዞ ነው። ነው እያልኩ ያሉት። ይሄ ነው ወይ ይሄ ሌባ በሌብነት ነው ሽፍትነትን የጀመረው። በሌብነትን በሽፍትነት የጀመረ ሌባ ማን ነው ነፃ ሊያወጣ? ሊያወጣም ይችላል ማን ነው ሰዶ ማን ነው ከምን እ ሰዶ ማን ከምንድነው ነፃ የሚያወጣው? ከየትኛው ህዝብ ማ ከየትኛው ጠላት? ከአፋር አፋር ጋር አልያንስ ፈጥሯል አፋር እዚያ አካባቢ ላይ አልመጣም? መቶም አያውቅም። ከማን ነው ነጻ የሚያወጣው? ብልጽግና የለም እዛ አካባቢ ላይ። ከማን ከእምነቱ ነው። ስለዚህ አሁንም ቢሆን የአካባቢ ማህበረሰብ እያንዳንዱን እንቅስቃሴ ንቅስቀሳይ ለወረዳችሁ ስጧቸው። በቃ እዛ ወረዳ ምናምን ያለው መቼ የነ ለሞ በርግጥ ይፈሯቸዋል፣ እነሱ ይፈሯቸዋል። ምክንያቱም ለብቲ ማለት ነው እና ይሄ ኃይል ባንክ እንኳን መርሳ ገብቶ ለምን ባንክ አይዘርፍም እንዴ? አርሶ አደር ሚስኪንን በ እየገባ ድው ምንድነው እየተካሄድ ያለው አሁን። አረሪት ቀጣሚ ማን ነው? ጊራና ነው፣ ከዛ አረባቴ፣ ከተሳካ በመሀል አረባቴ በቃ ኢንተረሳቸው ይችናት ምን ለማድረግ አራት ኪሎ ዛና ያለው ባንክ ለባንክ ዘበኝነት እንኳን መስፈርት ሊያሟላ የሚችል ሰው መሀላቸው ላይ የለም። ስለዚህ አሁን ዋናውና ትልቁ ነገር ይሄ ማህበረሰብ ሊያዋጣው የሚችለው ይሄ ማህበረሰብ ሊያሻገረው የሚችለው ይሄ ማህበረሰብ አፋር ጋር አሊያንስ ፈጥሯል። ይሄን ጋንግስተር ኃይል ደግሞ ትልቅ ራስ ምታት ሆኖበታል። ስለዚህ ይሄን ጋንግስተር ኃይል በየትኛውም ዋጋ ቢሻው ከብልጽግና ጋር ቢሻው ምናምን ቢሻው ወረዳው ጋር ቢሻው መከላከያ ጋር የፈለገ አካል ጋር አሊያንስ አድርጎ ይሄን ኃይል መምታት አለበት። ምክንያቱም ከአራት ክፍለ ጦር በላይ ነው። ከአንድ ሺህ አካባቢ የሰው ኃይል እንዳለ ነው ያለ መረጃ። ወደ ሁለት ነው ሶስት ዲሽቃ እንዳለ ነው ያለ መረጃ። ስለዚህ በዛ ልክ ስለሆነ እዛ ላይ አንዳንድ አንድ አስኮብላዮች ምና የመሳሪያ ነጋዴዎች በመረጃ ልውውጡ ላይ እጃቸው እንዳለበት ነው መረጃዎች እየደረሱኝ ያሉት። እነማንናቸው? ማህበረሰቡ እነሱ ላይ እርምጃ መውሰድ አለበት እርምጃ። ገፍራ ላይ እነ ሙያሰ እነ መሐመድ አብዱ ምናምን ነገር አሉ። ሌላው ወንድሜ ማለት ኔ ነው የተገፋ ነው፣ በእርግጥም በደል እንትን ብሎበታል። አንድ ግለሰብ ብቻ አለ እንዳልነካህ ወፍራሙ፣ እንዳልነካህ አርፈ ብትቀመጥ ይሻላል። ምክንያቱም ይሄ ቁማር ሞቷል፣ ሞቷል። ይሄ ቁማር አዋጭ አይደለም። አሁን የተያዘው አዋጭ አይደለም። ይሄ ቁማር የከሸፈበት ቁማር ነው። ለዛሬ እዚህ ላይ ያልፌውን፣ ሰላም ሰላም፣ እዚህ ላይ እንቋጭ። በዋናነት እንግዲህ ሰዶማ ላይ ያለው ነገር ምን ይመስላል እመለስበታለሁ። በሰፊው ያለውን ያለውን ሁኔታ እመለስበታለሁ። ወራችን ስለቆያችሁ አመሰግናለሁ። ሰላም